ሀይሚዬ ሀይሚነት ዛሬማ እንዲት ነው፣ አበባ የመሰለችው የኔ ልዕልት፣ ዋው የኔ አንደኛ። ሰላም ሰላም ሰላም፣ ጤና ይስጥልኝ ውድ የተከበራችሁ የቻናል ተከታታዮች፣ ሰላማችሁ ይብዛልኝ በያላችሁበት። እውነት ለመናገር ያክል ዛሬ እንደሚታረቁና ሰላም እንደሚፈጠር ነበር የጠበቅኩት ማለት ነው። ከረጅም ጊዜ በኋላ ብሩኬና ሀይሚዬ እንዲህ በደስታ ያው ነገሩን በደስታ ጀምረውት መጨረሻው ባያምርም፣ ግን ሲተቃቀፉ እንዴት ልቤ ደስ እንዳለው እግዚአብሔርን። በቃ ከዚህ በኋላ ሰላም ፈጠሩ እነዚ ልጆች፣ ነገሩን በንግግር ሊፈቱት ነው፣ በቃ ዝጋ፣ ነገሩ ሊያበቃ ነው ብዬ ደስ ብሎኝ ጀመርኩኝ ቪዲዮውን ማለት ነው። እፍ አረ ተዉ ተዉ፣ ካይምዬ ተይ፣ ምሩክም እንደዛው ተዉ፣ በቃ ይበቃል፣ ነገር አብርዱ እናንተ ሁለታችሁ አልነቃችሁም እንጂ ይሄ ሰውዬ እናንተ ሊለያይ ነው ሃይሚ። አሁን ያንን ቴክስት ዳኒ አሳየኝ ብለሽ አሳየኝ ፎቶ ምናምን ነገር ብለሽ፣ እንግዲህ የተፈጠረው ነገር ብሩኬን ጠርታ ማናገር ፈልጋ ሁሉን ነገር ያው ለብሩኬ ነግረዋለች። ቴክስት ዳኒ እንዳሳያት ፎቶ እንዳሳያት ምናምን ነገር። ይሄ ነገር ደግሞ የሆነው ከዓመት በፊት ነው ሃይሚዬ፣ እና አሁን አይደለም ምንድን ነው ነገሩ ያለፈ ነገር እያለ ብሩኬ ነገር ግን ምንም ያለፈ ቢሆንም እኔ ሊያስደስተኝ አልቻለም። አሁንም ድረስ ተዋራላችሁ። እኔ ደግሞ ይሄ ነገር አላስደሰተኝም። ዛሬ ጠርችህ ብቻህን ስለመጣህ ግን ደስ ብሎኛል። ሁል ጊዜ እሷን እጇን ይዘህ ነው የምትመጣው። እኔ ይሄ ነገር አላስደሰተኝም ምናምን ነገር በቃ ሀይምዬ ሁሉንም የተፈጠረውን ነገር ያሳያትንም ቴክስት ነገረችው በግልጥ። ነገር ግን ብሩኬ ይሄ ኖርማል ነገር ነው። እኔና እሷ ቤስት ፍሬንድ ነን። አለቀ ማንም ሰው ስህተት ይሰራል። አንቺም ጋር ስህተቶች አሉ፣ እኔ ጋር ስህተቶች አሉ። እነዛ ነገሮች ደግሞ አሁን ላይ እንትን ብለውኛል። ሁልጊዜ መጨቃጨቅ መሮኛል። ነገሩን በሰላም እንጨርሰው ነው እያለ ያለ ብሩኬ ማለት ነው። ነገር ግን ሀይሜ አንድ ያላስደሰታት ነገር አለ። እሱ ምንድን ነው፣ እኔ እንደተረዳሁት ጠንፌ ከህይወታቸው እንድትወጣ በግልጽ አማርኛ ትፈልጋለች። ይሄ ነገር አላስደሰተኝም። እኔ ቤስት ፍሬንድ ጓደኛ የለኝም። እና እነዛ እነማ እነዛስ ምናምን ሲላት፣ እነዛ ደግሞ ወንድሞቼ ናቸው ያው እንግዲህ ለብሩኬም ጓደኞቹ የሆኑት የሰፈር ሰዎች ምናምን ነገር ነው። እንግዲህ ሀይሚን እናውቃለን። ለብሩኬ ጓደኞች እሷም፣ እንደዛ ለእሷ ጓደኞች እንደሆኑ ማለት ነው። እንግዲህ ምንድን ነው ዋናው ነጥብ፣ ሀይሚ የምትፈልገው ብሩኬ ጠንፌ ከህይወታቸው እንድትወጣ ነው የምትፈልገው ሀይሚ የምትፈልገው ፖይንት ማለት ነው። እሷ ከብሩኬ ጋር መለጣጠፋ ለሀይሚ ደስታ አልፈጠረላትም፣ አላስደሰታትም። ብሩኬ ደግሞ የእሷን የጠንፌን ጓደኝነት ማጣት አይፈልግም፣ እንደተረዳው ጤን ከሆነ ማለት ነው። ብሩኬ ደግሞ ኔልትሽ ጋር አንድ ነገር ልናገር ከአንተም በላይ ከእናንተም በላይ አዋቂ ባልሆን ማለት ነው። እናንተ ሁለታችሁ ናችሁ ከማንንም በላይ ለህይወታችሁ። ይሄ ያስፈልገኛል ወይም ይጠቅመኛል፣ ይሄ ወሳኝ ነገር ነው የምትሉት የምትወስኑት እናንተው እራሳችሁ ናችሁ። ነገር ግን እንደ ፍቅር ደረጃ ከሆነ እንደ መውደድ እንደ ቀጣይነት ማነው ከኔ ህይወት ጋር ቀጣይነት ሊኖረው የሚችለውን የሚችለው የሚለውን ነገር እዚ ጋር ስናስብ፣ ከአንተ ጋር ቀጣይ ህይወት የሚኖራት አብራ ልጅን ወልዳ ነገ ህይወትክ እንድታጣፍጥን ለምትችል አንድ ሀይሚ ናት። ስለዚህ ሀይሚ የማትፈልጋትን ሴት ከህይወትክ የማስወጣት ግዴታ አለብ። ካልፈለገቻት አልፈለገቻትም፣ አንተ ሀይሚን የምትፈልጋት ከሆነ ማለት ነው። እዚች ጋር ደግሞ ከማንም በላይ ትፈልጋታለክ። ሀይሚም እንደዛው ከማንም በላይ ትፈልጋታለሁ። ሁለታችሁም ብዙ ነገሮችን አሳልፋችሁ ነው እዚህ የደረሳችሁት። ይቺ ሴትዮ ደግሞ ለሀይሚ ደስታን ካልሰጠቻት፣ ግድ ከህይወታችሁ መራቅ አለባት። ይሄ ደግሞ አስፈላጊ የሆነ ነገር ስለሆነ ነው። ለሀይሚ ደግሞ እዚች ጋር ማለት የምፈልገው ይሄ የተቀነባበረ ቴክስት ውሸት፣ ዳኒ አምጥቶ ስላሳየሽ በዚ ቴክስት ባለፈ ነገር ብሩኬ ልትወቅሹ አትችም፣ መውቀስም የለብሽም። ለምን አንችንና ብሩኬ መሀል ጥርጣሬ እንዲፈጠር እና አንቺ ብሩኬን እንድትወቅሹ ብሩኬ ደግሞ አንቺ ላይ ከባድ ጥላቻን እንዲያደርስብሽ የሚያደርግ ነገር ነው። ስለዚህ በሰው ወሬ ትዳርሽን፣ ህይወትሽን፣ ፍቅርሽን ማጣት የለብሽም።

እና እዚህ ችጋ ዳኒ ብቻ አይደለም፣ ሱሲም እና ዳኒ ሁለቱም ተመካክረው ነው ይህንን ሴራ እየሰሩ ያሉት። ሱሲ ደግሞ በጣም ተብሩኬ ጋራ እየተለጣጠፈች ነው። ለምን ሃይሚ ደስታ ስላልፈጠረላት ብሩኬን ስትጠራ እሷ ተከትላ ትመጣለች ተለጥፋ። ዛሬ አልመጣችም። ያው ነገሩ መፈታት ስላለበት ስላልመጣችም እኔ ደስ ብሎኛል። ነገር ግን ብሩኬም ሃይሚ መረጋጋት አለባችሁ። አይኖ ከዝም በፊት ሃይሚ የፕራንክ ቪዲዮ ሰርተሽ ነበር ቀለበት አስረሽ ችግር አይፈጥርም ወይ የሚለውን አንስቶ ነበረ። አይኖ ያም ችግር ይፈጥራል። ከምንም በላይ የሚደብር ነገር ነው። ነገር ግን ያም አልፏል፣ ያለፈ ነገር ነው። ያንተም ይሄ አሁን የሰራው ፕራንክ አልፏል። ነገር ግን አሁን ላይ ጥርጣሬ እንዲፈጥርባት ያደረጋት ነገር ጠንፌ ከአንተ ጋር መታየቷ ለሀይሚ በቃ ኦሬዲ አላስደሰታትም። ትልቁ ፖይንት ይሄ ነው። በቃ አንተ ከእሷ እራቅ። ይሄ ቴክስቱ አሁን ሀይሚ አሳማኝ አድርጎች ከሆነ ይሄ ፎቶ ይሄ ቴክስት ዳኒ ያሳየሽ። በዚህ ቴክስት ግን ብሩኬን ባትወቅሹ ጥሩ ነው። ምክንያቱም ያደርገዋል ብዬ አላስብም፣ በጭራሽ ማለት ነው። እና እባክሽ በሰው ወሬ፣ በተለይ ደግሞ ይሄ ዳኒ በሰጠች ቴክስት ይህንን ነገር ደግሞ ያደረገው አንቺ ዝች ጋር አልነቃሽም እንጂ ዳኒ በሷ በስሴት በጠንፌ ስለተናደደ በቃ ማድረግ ያለበት ነገር ይሄ ስለሆነ ነው፣ አማራጭ ስላጣ አንቺንና ብሩኬን ለመለያየት ብሩኬ ደግሞ እሷ ከብሩኬ ጋር ስለታየች ያ ነገር ለዳኒ አናዶታል። ብሩኬን ደግሞ ሊያናድደው የሚችለው አንቺን በእንደዚህ አይነት በተቀነባበረ ቴክስት ማሳመን እና አንቺ ከብሩኬ ጋር እንድትጣይ ማድረግ ነው። አንቺ አልነቃሽም ሀይሚ ራሱ ማለት ነው። እዚጋ ልትነቂና ልትጠነቀቅ ይገባል። አትንኪኝ፣ አትንካኝ ጭራሽ መባባል ደረሱ። ብሩኬ ሲነካት አትንካኝ ብያለው ትላለች። እና ይሄ ደግሞ አንድ ደግሞ ብሩኬ ከአንተም ከሀይሚም የሚደብር ነገር ማለት ነው። ምን አገባሽ ምን አገባ አትባባሉ። በጣም ከባድ ነው። ለምን አንተ ምን አገባሽ በምትል ሰዓት የሃይሚ ክብር ዝቅ ይላል። ሃይሚ አንችም ምን አገባህ በምትዩ ሰዓት ብሩኬን የእሱን ክብር ዝቅ ይላል። በእናንተ ውስጥ ምን አገባሽ ምን አገባ መባባል ይደብራል፣ በሁለት ፍቅረኛሞች መሀል ማለት ነው። ምክንያቱም ሁሉም ነገር ያልፋል። ሁሉም ነገር ያልፍና ይሄ ቪዲዮ ተቀማጭ ነው። እንደገና ደግሞ ነገ እናንተ ታርቃችሁ ወደ ሰላም ስትመለሱ እንደገና ያንን ቪዲዮ ተመልሳችሁ ስታዩ ነገ ራሱ ነገ ላይ እንኳን ትዳር ይዛችሁ የሆነ በመሀል ግጭት ነገር ቢፈጠር እንዴ አንቺ እኮ እኔ እና አንቺ እኮ በፊት እኮ እንደዚ ፕራንክ ቪዲዮ ስንሰራ ምናገባት ይሄ ነበር፣ አንተም ምናገባት ላይ ነበረ የሚለውን ወደኋላ ኋላ እየተመለሳችሁ እያሰባችሁ ትዳራችሁ ላይ መናናቅ ይፈጠራል ማለት ነው። ስለዚህ እዚች ጋር ብትከባበሩ ጥሩ ነው። ምናገባሽ ምናገባ አትባባሉ። ጥሩ አይደለም። ይሄ ደግሞ ከእናንተ የሚጠበቅ አይደለም። ይሄ ከእናንተ የምንጠብቀው ነገር ምንድን ነው? ይሄ ይቺ መግቢያ ላይ መግቢያ ላይ ያሳያችሁን ደስታ መግቢያ ላይ ያሳያችኋት የሰላምታ ልውውጥ በጣም ደስ ትል ነበረ። መጣ ካቀብካት ታይምዬ ደህና ነሽ ሆ አልካት፣ ደህና ነኝ ምናምን ነገር አለች፣ ፈገግ አለች፣ በፈገግታ ተቃበለችክ። በቃ እንደዛ ነው የሚያምርባችሁ። እንደዛ ብታደርጉ ጥሩ ነው ሀይምዬ ግን የፈጠረብሽን ቅሬታ ብሩኬ ደግሞ ልትረዳት ይገባል በቃ ካልተመቻት ጠንፌ አልተመቻቻትም እራቃት አለቀ ይሄውን ነው ይሄንን ብታደርጉ ይስተካከላል